ግን እንንከባከብ፣ ጸጉራችን መጨረሻውን ይህ ይመስላል። ውድ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ላይ የተባለ መንገድ መጥተናል፣ እንደምታዩ ማለት ነው። እንዲት ነው ጸጉራችን እንዴት አያችሁልን? እሺ በመቀጠል እንሂድ። እንግዲህ ምንድነው ያሳመረው የሚል

ሰላም ሰላም፣ እንዴት ናችሁልኝ? ግን ደህና ናችሁ? እግዚአብሔር ይመስገን። እኔ አለሁላችሁ። እዚህ ጋር የምታዩ ተልባ ነው ማለት ነው። ተልባ እና ስጋ መጥበሻ እንዲሁም ቅርንፉድ አንድ ላይ አድርጊ ቀቅየው፣ እንግዲህ ጄል ሆናልኛል ማለት ነው። ለጸጉሬ መጠቀመው ትሪትመንት በጣም ጠቃሚ የሆነ ልክ እንደምታዩ ጸጉሬ ትኩረቱ እንደ ነገሩ በጣም አሪፍ ነው። እንደምታይ ጸጉሬ ማለት ነው። ስለዚህ ጸጉሬ ልንከባከበው የምችለው አብዛኛውን ጊዜ እንግዲህ እኔ በተልባ ነው ማለት ነው። በጣም አሪፍ ነው ተልባ። እንደምታኩት አብዛኞቻችሁ ተጠቅማችሁ ታውቃላችሁና እኔም ደግሞ የቤት ውስጥ ባለኝ ሰዓት ጸጉሬን መንከባከብ ስለምፈልግ በዚህ መልኩ ተልባይን ሰርቼዋለሁ ሆረዲ። ስሰራው አላሳያችሁም። ኦሬዲ አሰራው አብዛኞቻችን እናውቀዋለን ማለት ነው። እንዲሁም ደግሞ ማየት ከፈለጋችሁ በቀጣይ ቪዲዮ ሰርቼ አሳያችኋለሁ ስሰራው ማለት ነው እና ጸጉሬ ደግሞ እንደዚህ እየከፋፈልኩኝ በዚህ መልኩ በደንብ መረስረስ ይችላል ማለት ነው። በነገራችን ላይ ጸጉሬ እንደምታዩት የተያያዘ ይመስላል። ስለዚህ ምንድን ያደረግኩት እኔ በማበጠረ ወይም በሚዶ እንትን ሳል አድርገው ቀጥታ በደንብ በዚህ በ ባዘጋጁት ውህድ ከረሰረሰ በኋላ ባበጥረው ይፈታታልኛል ምናምን በጣም አሪፍ ስለሚሆንልኝ በማበጠሪያ ሳላበጥረው ቀደም ብዬ በዚህ በውህድ ባዘጋጁት ውህድ ነው ማለት ነው። ጸጉሬን እየተቀባውት ያለሁት እና በዚህ መልኩ እየተቀባውት ነው የምገኘው። ከፋፍዬ በደንብ በየቦታው እንዲደርስልኝ አድርጌ ነው እየተቀባውት ያለሁት እና በጣም ስንቀባው ትንሽ ይቃፈናል። አደለ? እኔ አይደለም፣ የምሬ ነው የምላችሁ። እንደዚህ አይነት ነገር ተቀብቼ ቀርቶ ቅባት እራሱ ውስጥ ተቀብቼ ለደቂቃ የሆነ ይጨንቀኛል። የአንዳንዶቻችን እንጎዳል። አንዳንዶቻችን ያው እንትንላል እና እኔ ደግሞ ስለሚጨንቀኝ ነው እንጂ የተለያየ ነገር ብንቀባው ፊቴ ላይ አሁን ከትንሽ ደቂቃዎች በኋላ ጥሩ ነገር አታዊ ፊቴ በጣም እንትን ብሎ በተለይ ስለሚ ስለገለግ ማለት ነው። እና ስንቀባው ቀፈፍ ይለናል፣ ግን ለበዛው ውስጥ ያለው ጥቅሙ ልዩ ነው ማለት ነው። ተልባ በጣም አሪፍ ነው። ለፀጉራችን ተቀብተን ራሱ ብንቀመጥ ራሱ ምንም አይጎዳብንም። የሚገርማችሁ ነገር ና በጣም ስለሚጠቅመን ማለት ነውእና ቢሆንም እንግዲህ ያው እስከ ከቻለን ማለት ማስቀመጥም እንችላለን እኮ ምንም እርዲ ወደ ፍሪዝነት ራሱን መቀየር እንችልበታለን። እና ስለዚህ እኔ ደግሞ ያደረግኩት እንደዚህ ሁለት ቦታ ከፍዬ ለሁለት ከፋፍዬ ከዛ አንድ አድርጌ ቀብቼው እና ይህንን ሁለት በሁለት እንደገመድ ሰርቼው ሁለተኛ ፓርት ለመቀባት ነው ማለት ነው። ስለዚህ ጸጉራችን ምንንከባከብ፣ ከምንም በላይ ጸጉር እንደ ልጅ ነው። የሚገርማችሁን ጸጉር እንደ ልጅ ነው። እንክብካቤ በጣም ይፈልጋል ማለት ነው። ስለዚህ እኔም ጸጉሬን እየተንክባለችኝ ሰዓት ባለኝ ሰዓት እንግዲህ ለጸጉሬ አስፈላጊ የሆነ ጊዜ እየሰጠውኝ እንግዲህ ለመታጠብ ባሰብኩበት ቁጥር ሁሉ ባለኝን ነገር አዘጋጅ እየተቀባውኝ ጸጉሬን ትሪት አድርጓለሁ ማለት ነውና፣ ምንም ቢሆን የራሳችንን ነገር ብንንከባከብ ይሻላል። ታውቃላችሁ ማኔር እስከ እሱን ለማስተካከል ራሱ ስንትና ስንት ወጪ እንደሚወጣ ታውቃላችሁ። ስለዚህ ያንን ነገር ከመንከባከብ የራሳችንን ጥቂቷ ነገር ብንንከባከብ መቼም ታውቃላችሁ አንድ ዛፍ ውሃ ከተደረገለት በየጊዜው እንክብካቤ ካለው ያ ዛፍ አያድግም፣ አይባልም፣ ያድጋል። ስለዚህ እኛም ጸጉራችን ከተንከባከብ ነው ያድግልናል ማለት ነው። በራሳችን ነገር ደግሞ ብንኮራ፣ በራሳችን ነገር ብንወጣ እጅገኛ ደስተኛ እንሆናለን ማለት ነው። ስለዚህ ጸጉሬ ወደ ሁለተኛው ፓርት ገብቼ ይህንን ተቀብቼው እንግዲህ ወደዚኛው እየሰስኩት ነው እና የመጨረሻውን ደግሞ ይኸው በዚህ መልኩ ልቀባው ነው ማለት። ስትቀቡ ደግሞ በደንብ መቀባት አለባችሁ። በደንብ ጸጉራችሁ በደንብ መረስረስ አለበት። ከረሰረሰ በኋላ ጠቅለል አድርጋችሁ ለተወሰነ ጊዜ ታስቀመጡታላችሁ ምናምን። ነጻ ከሆናችሁ ደግሞ ባጠቀሉት ወይም ባሸፍኑት ራሱ ችግር የለውም። ውጭ ብትወንደ ደግሞ መጨረሻ ፎቅ ላይ ስላለሁኝ መውጣት መችላለሁ ምናምን እና ጸጉሬ በዚህ መልኩ በደንብ ለቅቄ ውም ደግሞ እንትን ማለትም መችላለሁ። አብዛኛው ጊዜ በጣም ወፈሪ ካለ ምንም አይነት ውሃ የሚወርደው ነገር የለም። አብዛኛው ጊዜ ምክንያቱ ያ በውሃ ነው የሚሰራግ ስለዚህ ተልባው በጣም ወፍራም ጄል ይሆናል። ስለዚህ እዚህ ጋር እንደምታዩት የው ቀፎኛል ግን ስለ ጥቅሙ ስላለው መቼም መድኃኒት ይገል ያድናል፣ ከተባለ ምንም መረረ ምንም ያው እንወጥዋለን አይደለ። ስለዚህ ስለሚጠቅመን ፊታችን ከሰከስ ምንም ማለት እንግዲህ መቀባት ያልቀረም እዚህ ጋ እንደምታዩት ማለት ነው። እና ወደኋላ ሁሉም ቦታ ነው ማድረስ አለባችሁ ጸጉራችሁ እና ሁሉ በኩል እያዳረሳችሁ በደንብ መቀባት አለባችሁ ጸጉራችሁ። ጸጉራችንን በቃ እንንከባከብ። ከምንም በላይ እኛ ውበታችን ጸጉር፣ የትኛም ፎንጋ ሴት የትኛም ቆንጆ አልተባለች ሴት ውበቷ ጸጉሯ ነው። ማንም ሰው ጌታንም ነው እምላችሁና፣ ጸጉራችሁን እንደዚህ ተንከባከቡ። አዲስ አለም እንግዲህ ጸጉር በመንከባከብ ተነስታለች ማለት ነው። ከዚህም በፊት አሳይቻችኋለሁኝ የሆነ ውህድ ተጠቅሜ እና ቅባቶች በዛ ላይ ደግሞ እኔ የምጠቀመው ቅባት ከዚህ ቀጥሎ ባለው ቪዲዮ አሳያቸለኝ ቅባት አሪፍ ቅባት መጠቀም የምሬነ ጸጉራችን፣ በተለይ ያው አረብ ሀገር ስንሆን ትልቁ የሚጎዳን ነገር ውሃችን ጨዋማ ስለሆነ ጸጉራችን ይጎዳል። ያ የማይካድ ሀቅ ነው። ስለዚህ በዛም ልክ ደግሞ ከቻለን ትሪት ካደረግነው ያ ጸጉራችን መመለስ እንችላለን። እኔ ጸጉሬ በፊት ቀለም ነበረው። ከዛ ያችን ቀለም በሌላ ሀገር ነው የተቀባው እዚህ ሳይሆንና ሳይሆን ና ጸጉሬ በጣም ተጎቶ ነበረ። ያንን ቀለም ለማስለቀቅ ምንድነው ያደረግኩት? ጭራሽ በቃ ምንም ግራ ሲገባኝ ጸጉሬ ያስቆረጥኩት ማለት ነው እና ግማሽ ለግማሽ ያ ቀለም እስካለበት ድረስ ጸጉሬ ተቆርጦ ነው ከዛ በኋላ ጸጉሬ ወደ ድሮ መመለስ የመጣው ማለት ና አብዛኛ ጊዜ ንውዶች ቀለም ባንቀባ እና ጥቁር ፀጉር፣ ታውቃላችሁ ውበታችን በጣም ጎልቶ ነው የሚያወጣለን። ስለዚህ እና በቻልነው ነው አቅም ከቀለም ሄድም ይልቅ ምንም ትሪት አድርገን ጸጉራችን በሚያምር መልኩ ጸጉራችንን ብንከባከብ ይሻላል ማለት ነው። እንደምታዩት ይህ ጸጉር ተቀብቻለሁ፣ ይህንን ይመስላል። በኋላ ደግሞ ታጢቤ ምን ብዬ ስመጣ ደግሞ ያለውን ለውጥ ታያድታላችሁ። ና ትልቁ ነገር በቃ በራሳችን እንደዚህ ራሳችን ትሪት ማድረግ በራሳችን መቀመዋበር ራሳችን ማሳመር ባለን ነገር ራሳችን ትሪት እናድርግ ብዬ ነው እኔ የምመክረው ማለት ነው። ስለዚህ እኔ ውዶች መዳሞች ባሉም ጊዜ በሌሉን ጊዜ ለግድ ጸጉራችን የምንታጠባቸው ጊዜያቶች አሉ። በቻልን በየሳምንቱ ትሪት ብናደርግለት ለጸጉራችን በጣም አሪፍ ነው። በተለይ ይህ ፊት ለፊታችን ጄሉ ራሱ የምር ለጸጉራችን እንደዚህ ፊት ለፊት ምናምን ቆንጅዬ የሚያደርገ እንደምታዩት ማለት ነው። እና ጸጉራችን እንንከዋከብ ባይነኝ እኔ በበኩሌ እንደ ጸጉራችን ቆንጆ የሚያደርገን ነገር ምንም የለም። እኔ በራሴ ስላየሁት ነው። በጣም በጣም ነው። ይሄው ጨርሼ ትንሽ ነው የቀረኝ እንደመታዊት ማለት ነው። እና ስለዚህ የቀረው ደግሞ አልቶም ደግም የቀባለ ከላይም ማለት ነው። እና መቅረት የለበትም ብዬ ከላይም አድርጌበታለሁ እና ለተወሰነ ጊዜ ሸፍኖና አስቀምጠዋለሁኝ ቢያንስ ተኩል ሰዓት ምናምን። አብዛኛው ደግሞ እንዳልኳቸው ባንሸፍነው ደስ ይለኛል። ስለዚህ አሁን ደግሞ ወደ ታጠቧለው ማለት ነው። እንግዲህ ታጥቤ ደግሞ ምን እንደሚመስል ደግሞ ቀጥለን ማለት ነው። ያው ጸጉሬ፣ ታጥቤ መጣሁኝ። እንደምታዩት፣ በዚህ መልኩ ቆንጆ ሆኖ ታጥቤ ዋለሁኝ። እና በደንብ ለቆልኛል። እንደምታዩት ጸጉሬ፣ መነገራችን ጸጉሬ በጣም ብዛት አለው ውስጡ ማለት ነው። እና ስታጠበው ያሁ እንደዚህ ነው የሆነልኝ እንደምታዩት እቺ ማበጥለ ደግሞ በጣም ወዳት። በጣም ክፍተት ያለው ነው ወፍራም ስለሆነ ጸጉር ይዞ መውጣት እድል የለውም ማለት ነው። እና በጣም አሪፍ ነው እውነት ለመናገር በዚህ እንደዚህ እያበጠርኩኝ እንግዲህ ጸጉር የመቻልኩት መንገድ እንግዲህ ትርት እያደረግኩ ተገኛለሁ የኔ ውዶቼ። እና ከቻለን ከቻለን ጸጉራችንን በምንችለው በሚጠቅመን ነገር እንንከባከብ ማለት ነው ይንውዶች። በመቀጠል ደግሞ ጸጉሬ እንደዚያ አረጊ አበጠርኩት፣ አያችሁ የተልባው ውጤት። ጸጉራችን ራሱ ከታጠበን ደግሞ በኋላ አያያዝም በጣም ስለሚያለሰልሰው እና በመቀጠል እንደምታየት ቅባት የዳክስ ሁለተኛው ማለት ነው። እሱም በጣም አሪፍ ነው ለጸጉሬ። እኔ በጣም የምጠቀመው ነገር እሱ ነው። ትልቁ ነገር ምንድን ነው? እሱ ሚናው የሚጫወተው ጸጉራችንም ውሃውን ሳይደርግ በመካከለኛነት ደረቅ ሆኖ አይደለም። ከዛ በዚች ማበጠሪያ ደግሞ ጸጉሬን በጣም ጠቅሟታል። የሚል ማበጠሪያዎች ለጸጉሬ እየተጠቀምኩኝ ነው። የማይነቃቅልብኝ ምናምን ጸጉሬን የሚረዳው ነገር ነው የምጠቀመው እና እንደምታዩት ምንም ነገር ይዞ የሚወጣ ጉዳይ የለም ማለት ነው። ስለዚህ ሁለተኛው በኩል እንደዚህ አድርግ በጥር ያለውኝ በዚህ ቆንጆ በሆነ መንገድ ጸጉሬ እንደምታዩት እንደዚህ አምሮበት ፊት ለፊቱ ቅባት። በተለይ ጭንቅላታችን ፈሳሽ ነው የሚያስፈልገው ጸጉር በጸጉር ለራሱ ቅባት ስለሚያስፈልገው ማለት ነው። ጸጉሬ ነው መቀባው ማለት ነው እና እንደምታዩት ይኸው እንደዚህ ነው ጸጉሬ። እንዴት አያችሁት? ምን ይመስላል እንክብካቤው? አያምረውም ወይ? በቃ ማለት በጣም ነው ደስ የሚለው የራሳችን ጸጉር በራሳችን አእምሮ በራሳችን ተንከባክበን እንደዚህ ስንሆን እጅግ በጣም ደስ ይላል እና ተሽከራርኩባቸው አይደለ እና በዚህ መልኩ ሰይቻለ በመቀጠል ደግሞ እንግዲህ ቅባት እየቀባ ሆኝ ለሁለት አድርጌ በሚያምር መልኩ ደግሞ እሰራ እሰራዋለውኝ ማለት ነው። አራት ቦታ ከፋፍዬ ለሁለት ሁለት አድርጌ እሰራዋለ ጸጉሬ ማለት ነው። እንደ ቁጥጥር አድርጌ ማለት ነው። እና ጸጉሬ አይሰባበርም አንደኛው ነገር በዚህ እየከፋፈልኩኝ በዚህ መልኩ በወፍራም ወፈራ አድርጌ ነው ጸጉሬ ሁለት ለሁለት ነው የምሰራ። ደግም ያ ቅባት እየተቀባው እየቀባውት ምናምን ማለት ነው። እና በዚህ መልኩ ጸጉሬ እንከባከበዋለሁ። ምክንያትም የጸጉሬ ለውጥ ስንንከባከብና ዝም ስንል ጸጉራችን ለውጡ እራሱ እንደዙ ያሳውቃል ማለት ነውና፣ በተለይ ይሄ ማበጠሪያ በጣም በጣም በጣም ጠቃሚ ነው። ምንም አይነት ይዞ የሚወጣ ነገር የለም። የምሬ ነው። ምላቸው ያላቸው ጫፉ ድረስ እንደዚህ ብትን ብሎ በሚያመር መልኩ ጸጉራችን እንደዚህ ይሆናል ማለት ነው። ስለዚህ ይህን ሁለቱ ነው የምሰራው፣ ሁለት ልክ እንደ ገመት ታውቃላችሁ አይደለም? እና እንደዚህ እያደረግኩኝ ነው እየሰራሁት። እንግዲህ እዚህ እያደረስኩት ማለት ነው። ስለዚህ ይሄን እንደምሰራው ታዩት አላችሁ ማለት ነው። እንደምታዩት በቃ ጸጉራችን ራሳችን ከተንከባከብን ጸጉራችን አያድግም የሚባል ታሪክ የለም፣ ያድጋል እና ጸጉሬ ደግሞ እኔ ሁሉም ቦታው እኩል ነው። ሁሉ ከኋላም ከፊት ለፊትም እኩል ነው። ጸጉሪ ማለት ምንም አጭር፣ ረዥም ይባል ነገር የለም። እና ጸጉሬ ሁሉም በኩሉ እኩል ነው ማለት ነው። እንደምታዩት እንግዲህ ለሁለት ሁለት ነው የምሰራው አያችሁ፣ ልክ እንደ ገመድ ሁለት ነው። አንደኛ እርጥብ ነው፣ ሁለተኛ ደግሞ ምንም የሚጎዳው ነገር የለም። በዚህ መልኩ ነው እንደምታይ ጸጉሬን ያሳመርኩት እራሴ እራሴውን ያሳመርኩት እና ለራሴ እንዳሳመርኩት ነው የሚሰማኝ። ይኸው አያችሁ እኩል ነው ጸጉሬ ከኋላም ከፊት ለፊትም እንደምታዩት እኩል ነው ማለት ነው። አያችሁ ሁለት ገመር ነው የሰራሁት እና በጣም አሪፍ ነው። አሁን ደግሞ ሁለተኛ ዙር እንግዲህ ሁለተኛ በኩል እየሰራውት እገኛለውኝ እንደምታዩት። ይኸው ጸጉሬ በዚህ መልኩ በጣም አልተያያዘም፣ ምን አላለም እና ቆንጆ በሆነ መልኩ ጸጉሬ እየተንከባከብኩኝ እያያችሁ ምንም ይዞ የወጣ ነገር የለም። በመጨረሻም ይሆን እንደዚህ አምሮበት ሳለ ጸጉሬ እንደምታዩት በቃ ወፈር ተደርጎ ነው የተሰራው። ምንም እንትን የሚለው ነገር የለም። እንደምታዩት ው ቆንጆ ሆኗል። ሁለት ሁለት ነው የሰራት። ይህ በሶስተኛ ቀን መፈትቼው ደግሜ ማበቀ ይችላል። እንደምታይት ው ቁመቱ ዛላው የብር ደስ አይልም። በጣም ደስ ይላል እና እስቲ ለውጡን ደግሞ፣ እቺን ሶስተኛ ደግሞ እቺ ማበጠሪያ በጣም ይጠቅሙ ናቸው። ተጠቅሟቸው፣ ግዟቸው እና ብዬ ነው መመክራችሁ እኔ እየጠቀመኝ ነገር ለእናንተ መንገድ ግዴታዊ ነው ማለት እና ና እንግዲህ በራሳችን ውበት በራሳችን እንደዚህ ፏስንል ደስ አይልም። መጨረሻውን ላሳያችሁ። ይሄንን ይመስላል መጨረሻው። ፀጉሬ ይኸው አምሮበታል። አንዴ ታያችሁት ዋው! እንግዲህ ዋው እንደምትሉ እርግጠኛ ነኝ። እኔ በራሴ ማለት ነው፣ የምር በጣም ቆንጆ ነው፣ በጣም ደስ ይላል። እኔ ደስ ብሎኛል። በቃ ራሳችንን መንከባከብ እንችላለን ማለት ነው። ለግድ የሆነ ቦታ መሄድ የሆነ ቦታ ምንትን ማለት አይደለም። ስለዚህ ፀጉራችን ራሳችን ተንከባክበን እንደዚህ ውብ ካደረግነው ነው የማያድግ በት መንገድ የለም ማለት ነው አይኮዳም በጣም ደግሞ እናመሰግናል ነው